ከትግራይ ሰማይ ስር ወታደራዊ መፈንቅለ መንግስት አንዣቧል። ወታደራዊ አመፁ በመዲናዋ መቀሌ አድማሱን አስፍቶ ውሏል። በታጣቂዎቹ አመፅ ዙሪያ እየወጡ ያሉ መረጃዎች ሁለት መልክ ይዘዋል። በአንድ በኩል የወታደሮቹ አመፅ ቀጥተኛ የደሞዝ ነው የሚሉ በሌላኛው ጫፍ ደግሞ ወታደራዊ አመፁ ፖለቲካዊ ግብ ያለው ስለመሆኑ ተጠቁመዋል። ወታደራዊ ኦሊጋርኪው ትግራይን ክፉኛ እየናጣት ነው። በጉዳዩ ላይ ዝርዝር የመረጃ ትንታኔ ይዘናል። በሸዋ ጥምር ጦሩ ሲበተን በጎጃም በትልቋ ከተማ በተሰራ ልዩ ኦፕሬሽን በርከት ያሉ የጥምር ጦሩ አባላት ሞትና ቁስለኛ ሆነዋል። የሸዋ ጥምር ጦር መበተን ለነ ጀኔራል ሹማብ ደታ ለጆሮ የሚከብድ መርዶ ሆኖባቸዋል። በጎጃም የተመዘገበው ድል ደግሞ የፋኖ ኃይሎችን የከተማ ልዩ ኦፕሬሽን አቅም ያሳየ ነው ተብሏል። በቀዳሚው የግንባር መረጃችን ተመልክተነዋል። የህዝብ ተቃውሞ የተነሳባቸው የማዳጋስካሩ ፕሬዚዳንት ከሀገር ሸሽተዋል። ኢትዮጵያውያን የከተማ ትግል ግንባር መፍጠር ከቻሉ በሰላማዊ ህዝበዊ እምቢንተኝነት ጭምር አምባገነናዊውን የአብይ አህመድ አገዛዝ ማንበርከክ እንደሚችሉ ማዳጋስካር ተጨማሪ ምስክር ነች ተብለዋል። ለመሆኑ ኢትዮጵያውያን ከማዳጋስካር ህዝበዊ እምቢንተኝነት ምን እንማራለን ስንል ጠይቀናል። ይህም ሌላኛው ዜና ትንታኔያችን ነው። የአስመራው መንግስት በነጩ ቤተ መንግስት የገጠመው ፈተና እየከበደ መጥቷል። ኢሳያስ በትራምፕ አስተዳደር ላይ የጣሉትን ተስፋ የሚያሳጣ ተቃውሞ ገጥሟቸዋል። መንግስታቸው ምላሽ ሰጥተዋል። በአፍሪካ ቀንድ ዜና ትንታኔያችን ዳሰነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያ ሰበር የግንባር መረጃ ወደምንመለከትበት ዜና ውጃችን እናመራለን። በሸዋ ጥምር ጦሩ ሲበተን በጎጃም በርከት ያሉ የጥምር ጦሩ አባላት ሞትና ቁስለኛ የሆኑበት ውጊያ ተካሂዷል። አፋሃድ ሸዋ ጠቅላይ ግዛት እዝ በሸዋ ጠቅላይ ግዛት መራቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በተከታታይ ቀናት ባደረገው ከባድ ውጊያ በመጨረሻም ጥምር ጦሩ ተበትነዋል። አውደ ውጊያው በሬማ ከተማ ዙሪያ የተካሄደ ሲሆን በውጊያው በርከት ያሉ የአየር ወለድና ኮማንዶ አባላት የህይወትና የአካል ጉዳት ማስተናገዳቸውን ተከትሎ በዚህ የተደናገጡ የሚልሻ አባላት ከተጠረነፉበት ካምፕ በመውጣት አጼ አምደጽዮን ኮር አጼ ዳዊት ክፍለ ጦርን ተቀላቅለዋል። የኮሩ የግንባር መረጃ እንደሚያሳየው ከ87 በላይ የሚልሻ አባላት ፋኖን የተቀላቀሉ ሲሆን፣ በሬማ ከተማ ዙሪያ የሚልሻ ኃይሉ መበተኑን ይህም በአካባቢው የሚንቀሳቀሰውን የብልጽግና ኮማንዶ ለፋኖ ምት የበለጠ ተጋላጭ እንደሚያደርገው መረጃው ላይ ተመላክተዋል። የአገዛዙ ኃይል ከመንዝ ግሽራቤል ጭምር ያስወጣውን ሰራዊቱን በግፍ ወደ ሸዋ ቀጠና መራቤቴ፣ ሚዳና ሬማ እያስገባ ቢሆንም በቀጠናው ከፍተኛ የህዝብ ድጋፍ ያለው አጼ ዳዊት ክፍለ ጦር የብልጽግና ጥምር ጦርን አከርካሪ በመስበር ጥምር ጦሩን እየበተነው እንደሆነ የኮሩ የግንባር መረጃ ያሳያል። በሸዋ ቀጠና በርካታ የአየር ወለድ ኮማንዶና የሚሊሻ አባላት የፋኖ ኃይሎችን በመቀላቀል ላይ ቢሆኑም አዲሱ ዓመት ከገባ ወዲህ እንደ መራቤት አውራጃ ሚዳና ሬማ ከተማ ዙሪያ በዚህን ያክል መጠን ባንዴ አልተቀላቀሉም። ቁጥሩ ከ87 ይሻገራል የሚለው የግንባር መረጃው በቀጠናው ጥምር ጦሩ ተበትኗል ሲል ያውደ ውጊያ ውሎ ድሉን ገልጾታል። ከውጊያ ቀጠናው አቅራቢያ ተጠርንፈው የነበሩ 87ቱ ሚሊሻዎች ፋኖን ሲቀላቀሉ የአጼ ዳዊት ክፍለ ጦር ከፍተኛ አመራሮች ደማቅ አቀባበል ያደረጉላቸው መሆኑን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣቢያችን ገልጿዋል። በሌላ የግንባር መረጃ የፋኖ ኃይሎች በትልቋ ከተማ በሚንቀሳቀሱ የብልጽግና ጥምር ጦር አባላት ላይ ጥቃት ሰንዝረዋል። በደብረ ማርቆስ ከተማ አብማ ክፍለ ከተማ ውስጥ በሚገኘው ውሃጋን ተብሎ በሚጠራው የሚሊሻ ካምፕ ላይ አፋብሃ ቴድሮስ እዝ ስድስተኛ ክፍለ ጦር ንጉሥ ተክለሃይማኖት ብርጌድ ስኬታማ የተባለለትን ጥቃት ያደረሰ ሲሆን በዚህ ኦፕሬሽን በርከት ያሉ የጥምር ጦሩ አባላት ሞትና ቁስለኛ ሆነዋል። ጥቃቱ የተፈጸመው ዛሬ ጥቅምት 3 2018 ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው፣ በሚሊሻ አባላቱ ላይ ከባድ ጉዳት ማድረስ የተቻለው። የፋኖ ኃይሎች በደብረ ማርቆስ ከተማ ባለፉት አስር ቀናት ውስጥ በተመረጡ ወታደራዊ ኢላማዎች ላይ አራት ጊዜ ጥቃት መሰንዘር ችለዋል። ይሄኛው ጥቃትም እንደቀደሙት ኦፕሬሽን ያለምንም ኪሳራ የተጠናቀቀ መሆኑ ታውቋል። በትግራይ ወታደራዊ አመፁ በመዲናዋ መቀሌ አድማሱን አስፍቶ ውሏል። በታጣቂዎቹ አመፅ ዙሪያ እየወጡ ያሉ መረጃዎች ሁለት መልክ ይዘዋል። በአንድ በኩል የወታደሮቹ አመፅ ቀጥተኛ የደሞዝና የጥቅማጥቅም ጥያቄ ነው የሚሉ መረጃዎች አሉ። በሌላኛው ጫፍ ደግሞ ወታደራዊ አመፁ ፖለቲካዊ ግብ ያለው ስለመሆኑ ተጠቁመዋል። ረፋር ላይ በመቀሌ ከተማ የህዋት አርሚ 22 ኮርስ ውስጥ ሰራዊት ወታደራዊ አመፅ መጀመራቸውን ተከትሎ በርካታ የከተማዋ ጎዳናዎች ተዘግተው ውለዋል በተለይ መቀሌ ዩኒቨርሲቲ ፊትለፊት እንደ ኢየሱስ አካባቢ የተዘጋው መስመርና በወደ ራስ አሉላ አባነጋ አውሮፕላን ማረፊያ የሚወስደው ለኤርፖርት የቀረበው መንገድ መዘጋቱ የታጣቂዎችን አመፅ ከፍ ያለ ዝግጅትና ፖለቲካዊ ፍላጎት ያሳየ ነውም ተብለዋል። በጉዳዩ ዙሪያ ከወደ መቀሌ እየወጡ ያሉ መረጃዎች በሁለት መልኩ የሚታዩ ሲሆን ቀዳሚው ጉዳይ ለታጣቂዎች ለወራት ደሞዝ አለመከፈሉ፣ በካምፕ ውስጥ በቄሬሽን አለመኖር እንደ ምክንያት የቀረበ ሲሆን ከሰዓት በኋላ በወጡ መረጃዎች ደግሞ ከወታደራዊ አመፁ ጀርባ የታ። ታጣቂ ቡድኑ መሪዎች እንዳሉበት አላማው ፖለቲካዊ መሆኑን ያሳያሉ። በዛሬ ዕለት የመቀሌ ከተማ ጎዳናዎችን በተቃውሞ የሞሉት የሕወሓት ታጣቂዎች በአደረጃጀት ደረጃ የአርሚ 22 ኮር 3 ሰራዊት አባላት ሲሆኑ የኮሩ ዋና መሪ ኮሎኔል ገብረስላሴ ያመፁ ዋና መሪ መሆናቸውን የሚጠቁ መረጃ ወጥተዋል። ኮሎኔሉን የሚመራቸው ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ እንደሆኑ ይህ ወታደራዊ አመፅ ዋና ታርጌቱ በሰራዊቱ ጥያቄ ስም የጊዜያዊ አስተዳደሩን ፕሬዚዳንት ታደሰ ወረደ ላይ መፈንቅለ ስልጣን መፈጸም ያለመ እንደሆነ መረጃን መሰረት ያደረገ ትንተና የሚሰጡ ወገኖች ተሰምተዋል። በተለይ ለጄኔራል ታደሰ ወረደ የሚቀርቡ የመረጃ ምንጮች ጉዳዩ የደሞዝ ጉዳይ አይደለም፣ ታደሰ ጦርነቱን በቅርቡ እንዳንጀምር እያደናቀፈ ነው በሚል የተነሱ የህወሓት ወታደራዊ መሪዎች ከጀርባ የሚመሩት አመፅ ነው ሲሉ መደመጣቸው ጉዳዩ ይበልጥ ትኩረት እንዲስብ አድርጎታል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ ከፖለቲካዊ ኃላፊነታቸው በተጨማሪ የታጣቂ ቡድኑ መሪ ሆነው እየሰሩ ቢሆንም ጄኔራሉ ህወሓት በሚፈልገው መንገድ ጦርነቱን በፍጥነት አለመጀመራቸው ቅሬታ ሲቀርብ ባቸው እንደቆየ የሚያወሱ የጉዳዩ ተከታታዮች በበኩላቸው ከዚህ ወታደራዊ አመፅ ጀርባ ፖለቲካዊና ወታደራዊ አመራር የሚሰጥ ቡድን እንዳለ ከሁኔታዎች መረዳት ይቻላል ይላሉ። በተለይም ይህ እንቅስቃሴ የጊዜያዊ አስተዳደሩ መቀመጫ በሆነችው መቀሌ ላይ ብቻ አተኩሮ መካሄዱ፣ ለተቃውሞ የወጡ የታጣቂ ቡድን አባላት ወደ ፕሬዝዳንት ጽሕፈት ቤት ማምራታቸው፣ ዋና ዋና የከተማዋን መግቢያ መንገዶች መዝጋታቸው፣ በዚህ ወታደራዊ የአመፅ ተግባር ውስጥ የአርሚ 22 ኮርስ 3 መሪ ኮሎኔል ገብረስላሴና የህዋቱ ቁልፍ ጀኔራል ዮሐንስ ወልደ ጊዮርጊስ መታየታቸው እንቅስቃሴው ፖለቲካዊ ትርጉም እንዳለው ይህም ጀኔራል ታደሰ ወረደን ከስልጣን ማንሳት ኢላማ ያደረገ ሳይሆን እንዳልቀረ ሀሳባቸውን ሰንዝረዋል። መረጃዎች እንደሚጠቁሙት ከትግራይ አቅም በላይ በተሰለፈው ታጣቂ ቡድን የተነሳ በጊዜ አስተዳደሩ በኩል የበጀት እጥረት አጋጥመዋል። የህዋት ታጣቂ ከዚህ በፊት በየቀኑ 115 ግራም 7 ዳቦ ይቀርብለት ከነበረው በአሁኑ ሰዓት 100 ግራም 7 ዳቦ እንደሚቀርብለት የውስጥ ወታደራዊ መረጃዎች ያሳያሉ። የዳቦ ግራሙ ከመቀነሱ በተጨማሪ የዳቦ ቁጥሩ መቀነሱና ታጣቂ ቡኑ ደሞዝ ካልተከፈለው ወራቶች መቆጠራቸው ለወታደራዊ አመፁ ማነሳሳት አስቻይ ሁኔታ እንደተፈጠረ ፖለቲካዊ ግብ ያላቸው አካላትም እድሉን ለመጠቀም እየሞከሩበት እንደሆነም ተመላክተዋል። ህወሓት ከ270 ሺህ በላይ ታጣቂዎች እንዳሉት በተለያዩ ጊዜያት ማሳወቁ ይታወሳል። የጌታቸው ረዳ ጊዜያዊ አስተዳደር ካቢኔ በአዝጋሚ መፈንቅለ ስልጣን ከተሰናበተ በኋላ ደብረ ጽዮን ቡድን ታጣቂ ቡኑ በጦር መሳሪያ እንጂ በሬሽን የሚያቀርብበት በጀት እንዳጠረው የሚያስታውሱት የጉዳዩ ተከታታዮች ይህን ተከትሎ በሰራዊቱ ውስጥ ቀውስ እየመጣ በመሆኑ ቡድኑ በፍጥነት ወደ ጦርነት ካልገባ ሰራዊቱ ከእጁ ሊወጣ እንደሚችል በማመን ጦርነቱን ለመጀመር እንቅፋት ሆነኝ ያሉትን ጄኔራል ታደሰ ወረደ ለማንሳት ያለመ እንቅስቃሴ ነው የሚለው መረጃ ይበልጥ ጎልቶ በመውጣቱ ላይ ነው ይላሉ። በአዝጋሚው መፈንቅለ ስልጣን ከመቀሌ ተፈናቅለው የብልጽግና ሹመኛ የሆኑት ጌታቸው ረዳ ከወራት በፊት ባደረጉ አንድ ቃለ መጠየቅ ላይ እንደተናገሩት ባለፉት ሁለት ዓመታት ለህዋት ታጣቂዎች ቀለብ ከሰባት ቢሊዮን ብር በላይ ወጪ ማድረጋቸውን መናገራቸው ይታወሳል። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። የዛሬ ጥቅምት ሶስት የምሽት መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የህዝብ ተቃውሞ የተነሳባቸው የማዳጋስካሩ ፕሬዚዳንት ከሀገር ሸሽተዋል። ኢትዮጵያውያን የከተማ ትግል ግንባር መፍጠር ከቻሉ በሰላማዊ ህዝባዊ እምቢንተኝነት ጭምር አምባገነናዊውን የአብይ አህመድ አገዛዝ ማንበርከክ እንደሚችሉ ማዳጋስካር ተጨማሪ ምስክር ነች ተብለዋል። ለመሆኑ ኢትዮጵያውያን ከማዳጋስካር ህዝባዊ እምቢንተኝነት ምን እንማራለን ስንል ጠይቀናል። ላለፉት አስራ አምስት ቀናት በከባድ ህዝባዊ ተቃውሞ ስትታመስ የቆየችው ማዳጋስካር በዛሬው ዕለት የሀገሪቱ ፕሬዚዳንት ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምተዋል። ፕሬዝዳንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳዩ ፕሬዝዳንት ኢማኑዌል ማክሮን እንደሆኑ የፈረንሳይ ሚዲያዎች ዘግበዋል። ላለፉት ሁለት ሳምንታት በሺዎች የሚቆጠሩ የማዳጋስካር ዜጎች በተለያዩ የሀገሪቱ ክፍሎች የሚገኙ ጎዳናዎችን ተቆጣጥረው አመፅ ሲያቀጣጥሉ ቆይተዋል። የጉዳዩ ተከታታዮች እንደሚሉት በኢንዲያን ውቅያኖስ በምትገኘው የደሴት ሀገር ውስጥ የተካሄደው ከፍተኛ የተቃውሞ ማዕበል ባለፉት አስራ አምስት ዓመታት ያልታየ ነበር። ይህ የህዝብ እምቢንተኝነት በመጨረሻም ወታደሮቹ ተቀላቅለውት ፕሬዚዳንቱን ከስልጣን ማንሳት ችሏል። በመሰረታዊ የውሃና አቅርቦት እጥረት ምክንያት የተነሳው ቁጣ በፍጥነት ለሀገሪቱ ፕሬዚዳንት አንድሪ ራጆሊና ከስልጣን መልቀቅ ምክንያት ሆነዋል። ከ2018 ጀምሮ ለሁለት ጊዜ ፕሬዚዳንት የሆኑት ራጆሊና ለተነሳባቸው ተቃውሞ መልስ ለመስጠት በሚል መንግስታቸውን በትነው ተቃውሞውን ለማቀዝቀዝ ሞክረው እየነበረ ቢሆንም የህዝብ ተቃውሞ እርሳቸው ላይ በመበርታቱ በመጨረሻም ስልጣናቸውን ጥለው ለመሸሽ ተገደዋል። የአዲሱ ትውልድ አባላት ጄንዚዎች የማዳጋስካር ሰልፈኞች ከሁለት ሳምንት በላይ በዘለቀው የአደባባይ ተቃውሟቸው በመጨረሻው ሰዓት ያሰቡትን አሳክተዋል። ተቃውሟቸው ግቡን መጥቶ ፕሬዚዳንቱን ጭምር ከስልጣን እንዲወርዱ ማድረግ ችለዋል። ተቃውሞውን ተከትሎ ከሰላሳ በላይ ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በመጨረሻም ወታደሩ የህዝብን ጥያቄ በመቀላቀሉ ባዶ እጃቸውን የቀሩት ፕሬዚዳንቱ ማረፊያቸውን የአብይ አህመድ ወዳጅ በሆነችው ዱባይ አድርገዋል። በዋና ከተማ የጀመረው ተቃውሞ በሀገሪቱ በሚገኙ ስምንት ከተሞች ተስፋፍቷል። በሶስተኛ ሳምንቱ ግቡን አሳክቷል። የጣቢያችን የፖለቲካ ተንታኞች ከሰሞነኛው የማዳጋስካር ህዝባዊ እምቢንተኝነት ኢትዮጵያውያን ልንማራቸው የሚገቡ ጉዳዮች አሉ ሲሉ አራት ነጥቦችን አንስተዋል። አንደኛ በልመናና ልምምጥ ሊከበር የሚችል መብት እንደሌለ፣ ህዝብ መብቱን በተደራጀ መልኩ በመጠየቅ አገዛዝን ማንበርከክ እንደሚቻል ታይቷል። ሁለተኛ የህዝብ አመፅን ለመምራት መደራጀት መሰረታዊ ጉዳይ እንደሆነ፣ መደራጀት ሲባል ከሀሳብ እስከ እንቅስቃሴ ድረስ እንደሆነ ልብ ሊባል ይገባል ብለዋል። በዚህ ረገድ የማዳጋስካር ተሞክሮ ጄንዚ ማዳ በመባል የሚጠሩት የአዲሱ ትውልድ አባላት ተቃውሞ እንደተጀመረ ራሳቸውን ሲያደራጁ የነበረው እንደ ፌስቡክ እና ቲክቶክ ያሉ የማህበራዊ ሚዲያ መድረኮችን በመጠቀም መሆኑን በመጥቀስ በኢትዮጵያም የዘመኑን የማህበራዊ ዲጂታል መድረኮች በመጠቀም ህዝባዊ እምቢንተኝነቱን ማቀጣጠል እንደሚቻል ገልጸዋል። በሶስተኛ ደረጃ ታርጌቱን የለየ ህዝባዊ እምቢንተኝነት ማድረግ ለድል እንደሚያበቃ በማንሳት በማዳጋስካር ከተሞች የነበረው የህዝብ ተቃውሞ ቁልፍ የመንግስት ባለስልጣናትንና የስራ ቦታቸውን ኢላማ ያደረገ እንደነበር ጠቅሰዋል። የሀገሪቱ ፖሊሲዎች የሚወሰኑባቸውንና የአስፈጻሚውን ቢሮ መቆጣጠርን እንደ ትግል ማዕከል ታርጌት ያደረገ መሆኑን በማመላከት ህዝቡ በዚህ ንቅናቄው የሚፈልገው እንዳሳካ ገልጸዋል። አራተኛው ጉዳይ ገዢዎች የጥይት መጋዘናቸው ውስጥ ካለው ተተኳሽ በላይ የህዝብ ቁጥርና አቅም እንደሚበልጥ ተግባራዊ ትምህርት የሰጠ ህዝባዊ እምቢንተኝነት በማዳጋስካር መታየቱ ለኢትዮጵያውያን በተለይ ለከተሜው ነዋሪ ትልቅ ትምህርት የሰጠ ጉዳይ ነውም ብለዋል። ህዝብ እየተተኮሰበት ቢሆንም ወደ አደባባዩ ለተቃውሞ በመውጣት ሙሰኛ ገዢዎችን ማስወገድ ችሏል የሚሉት የጉዳዩ ተከታታዮች ይህ የሚያሳየው ገዢዎች የቆረጠን ህዝብ ማስቆም እንደማይችሉ ነው ብለዋል። ህዝብ ቆርጦ እስከተነሳ ድረስ የትኛውም አገዛዝ ከህዝብ በታ ሀገራችን እንጂ ከህዝብ በላይ መሆን እንደማይችል በተግባር ያየንበት የማዳጋስካሩ ህዝባዊ እምቢንተኝነት በኢትዮጵያም የለውጥ መሳሪያ እንዲሆን ማድረግ እንደሚቻል አስረድተዋል። ህዝብ ተቆጥቶ ከተነሳ የህዝብ አቅም የት ድረስ እንደሆነ ያየንባቸው የተለያዩ ሀገራት አጋጣሚዎች አሉ የሚሉት የጉዳዩ ተከታታዮች በፈረንጆቹ 2024ና 2025 ብቻ በስሪላንካ በኔፓል እና በዛሬው ዕለት በማዳጋስካር የታየው የህዝብ እምብኝ ተኝነት ውጤት ከአገዛዞች በላይ ጉልበት እንዳለው በተግባር ታይቷል ብለዋል። ስሪላንካ ላይ ቤተ መንግስቱን በመቆጣጠር ኔፓል ላይ ደግሞ ፖሊሲ አውጭና የአስፈጻሚውን ቢሮ በመቆጣጠር ህዝብ የበላይነቱን አሳይተዋል። በማዳጋስካርም ተመሳሳይ ህዝበዊ ድል ተመዝግበዋል። የትኛውም ዓለም ላይ ያለ ህዝብ በነቃ በተደራጀና በቆረጠ መልኩ ሲነሳ ከአገዛዝ የበላይ እንጂ የበታች እንዳልሆነ ያሳያል። ኢትዮጵያን የምድር ሲዮል ያደረጋት የኃይል ማዕከል የሆነውን የአራት ኪሎ ቤተመንግስት እንደ ትግል ማዕከል ታርጌት በማድረግ በህዝባዊ አቅም ስርዓታዊ ለውጥ ለማምጣት አስቻይ ሁኔታዎች እንዳሉ የጉዳዩ ተከታታዮች እምነት ነው። በአማራ ህዝብ ላይ በተከፈተው ጦርነት የተነሳ ከጥይትና ከረሃብ ለማምለጥ በርካታ ወጣቶች ስደተኛ ሆነዋል ተባለ። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ዘርፈ ብዙ ቀውሶችን በማስከተል ላይ ነው። በተለይም በተተኪው ትውልድ ላይ ተሻጋሪ ተጽዕኖውን ማሳረፉን እንደቀጠለ ነው። በዚህ ተራዛሚ ጦርነት ከጥይትና ረሃብ ለማምለጥ በርካታ ወጣቶች ስደት ላይ ሲሆኑ፣ ከእነዚህ ውስጥ መምህራንና ተማሪዎች እኩል ስደተኛ የሆኑበት ሁኔታ ተፈጥሯል። መረጃዎች እንደሚያሳዩት ጦርነቱን ተከትሎ በወሎ አካባቢዎች የወጣቶች ስደት ጨምረዋል። ከዚህ ውስጥ የተማሪዎችና መምህራን ስደት በከፍተኛ መጠን ጨምረዋል። በአንዳንድ ወረዳዎች ወላጆች ልጆቻቸውን ትምህርት ያቆሙ በመሆኑ ወደ አረብ ሀገራት መላክን ምርጫ አድርገዋል የተባለው። ከዚህ ቀደም የነበረው ስደትና አሁን ያለው ስደት መጠኑ እጅግ ይለያያል የሚሉት የአካባቢው ነዋሪዎች አብዛኛው ስደት ያለው አማራና አፋርን በሚያገናኘው የባቲ መስመር መሆኑን ጠቁመዋል። ትምህርታቸውን እያቋረጡ ወደ አረብ ሀገር በስደት ከሚሄዱ ተማሪዎች በተጨማሪ መምህራን የስደቱ አንድ አካል መሆናቸው ተራዛሚው ጦርነት ያሳደረውን ተጽዕኖ ያሳያል ተብሏል። መምህራን ራሱ የስደቱ አንድ ሰለባ ሆነዋል የሚሉት የጉዳዩ ተከታታዮች ከመምህራንም ግማሹ በህጋዊ መንገድ፣ በህገ ወጥ መንገድም የሚሄዱ እንዳሉ አስረድተዋል። ከአንድ ትምህርት ቤት ተማሪዎችና መምህራን በቡድን ሆነው ወደ አረብ ሀገራት በመሰደድ ላይ ናቸው። ይኸውም በሀገራቸው ተስፋ የመቁረጣቸው ማሳያ ነው ተብለዋል። በተለይም ወሎ በአፋር በኩል የህገ ወጥ የሰዎች ዝውውር ኮሪደር የተፈጠረ በመሆኑ በዚህ ህገ ወጥ የሰዎች ዝውውር ውስጥ የብልጽግና የፖለቲካና ወታደራዊ አመራሮች እጃቸው ያለበት መሆኑ ከጥይትና ረሃብ ለማምለጥ የሚሰደዱ ወጣቶች ትምህርታቸውን ያቋረጡ ተማሪዎችንና ከሙያና ከሀገራቸው የሸሹ መምህራንን መነገጃ እንዳደረጓቸው የአካባቢው ምንጮች ጠቁመዋል። ከትምህርት ውጪ በተለያየ ሙያ በግብርና ስራ ላይ የነበሩ ወጣቶች፣ የትምህርት ገበታ ላይ መዋል ይገባቸው የነበሩ ተማሪዎች ትምህርት አቋርጠው ስደትን ምርጫ ከማድረጋቸው በላይ የመምህራን ስራ አቋርጦ መጓዝ ግን አስደንጋጭ ነው የሚሉት የጉዳዩ ተከታታዮች መምህራን ከእጅ ወደ አፍ የሆነው ኑሯቸው አሁን ላይ ለረሃብ ተጋላጭ ያደረጋቸው በመሆኑ ከጥይትም ከረሃብም ለማምለጥ ስደትን እንደመረጡ ይናገራሉ። በአማራ ክልል በርካታ ትምህርት ቤቶች ዝግ ከመሆናቸው በተጨማሪ ትምህርት በሚሰጥባቸው አካባቢ ች የተማሪዎች የማቋረጥ ምጣኔው ከፍተኛ እንደሆነ ይህም ጥይትና ረሃብ ሽሽት ስለመሆኑ ነው የታወቀው። ከተማሪዎች ጋር ስደትን የመረጡ መምህራን በተለይም በወሎ ቀጠና የተፈጠረውን ህገወጥ የሰዎች ዝውውር ኮሪደር በመጠቀም ወደ አረብ ሀገራት በመሰደድ ላይ ናቸው። በጉዳዩ ላይ ተጨማሪ ዘገባ የሰራው ዶቼቤሌ አማርኛ በርካታ ወጣቶች በህገወጥ መንገድ ከወሎ ወደ አረብ ሀገራት እየተሰደዱ ነው። እንደ ዞብል ባሉ የገጠር ከተሞች ከፍተኛ ወጣቶች ቁጥር መቀነስ መኖሩን የአካባቢው ሰዎች ዋቢ አድርጎ ዘግበዋል። ጦርነት፣ ስራአጥነት፣ በፈለጉት ቦታ በነፃነት መንቀሳቀስ አለመቻልን ለወጣቶቹ ስደት ዋቢ አድርጎ አቅርቦታል። ለወትሮ በወሎ ቤት አማራ ቀጠናዎች በህገ ወጥ መንገድ ድንበር ማቋረጡ ልማድ ያለበት ቢሆንም የአሁኑ ግን የባሰ መሆኑን የአካባቢው ነዋሪዎች ገልጸዋል። ህገ ወጥ የሰዎች ዝውውር በስፋት የሚካሄድባቸው አካባቢዎች በየቀኑ የሚጓዙ ወጣቶች መኖራቸውን የሚገልጹት አስተያየት ሰጪ በየዕለቱ ሁለትና ሶስት መኪኖች ይጓዛሉ ይላሉ። ወርቄ፣ ዞበል፣ አዲስ ቀኝ፣ መንደፍራ እነሱ ከፍተኛ ናቸው። ከዚያ ደግሞ ወደ ጓጃ ቀጠና ባቦ ኩርባ የሚባሉት በቀን ሁለትና ሶስት መኪና ይወጣል ብለዋል። ፖሊስና ሌሎች ዛዙ የጸጥታ ሰዎች ከመንገዱ ላይ በስደት ጉዞ ላይ ያሉ ወጣቶችን ሲያገኙ በገንዘብ ተደራድረው እንደሚለቋቸው፣ የመክፈል አቅም የሌላቸውን ደግሞ ወደ እስር ቤት እንደሚወስዷቸውም መረጃዎች ያሳያሉ። አብዛኞቹ ለስደት የሚወጡ ወጣቶች ገና ከሀገራቸው መሬት ሳይወጡ ገንዘብ እየከፈሉ ማለፍ ግዴታቸው ሆነዋል። ራሳቸውን ከጥይትና ከረሃብ ለማዳን ሰላምና እንጀራ ፍለጋ የሚሰደዱ ወጣቶች ብቻ ሳይሆኑ መምህራን ጭምር መሆናቸው ደግሞ በአማራ ሕዝብ ላይ እየደረሰ ያለውን የትውልድ ክፍተት የከፋ አድርጎታል። የአማራ ፋኖ ወደ አንድ የተጠቃለለ የትግል አደረጃጀት እስካልመጣ ድረስ እነዚህ ማህበራዊ ቀውሶች ከጦርነቱ እኩል በተራዛሚነት ታላቁን የአማራ ሕዝብ የሚበትኑ አደጋዎች ሆነው ይታያሉ። በመጨረሻም የአስመራው መንግስት በነጩ ቤተ መንግስት የገጠመው ፈተና እየከበደ መጥተዋል። የፕሬዚዳንት ኢሳያስ መንግስት ዲፕሎማሲያዊ ጥረት በነጩ ቤተ መንግስት የገጠመው ፈተና እየከበደ መጥተዋል። የአስመራው መንግስት ለትራምፕ አስተዳደር ያቀረበው ጥያቄ በጠበቀው መልኩ ምላሽ አጥተዋል። ኢሳያስ በትራምፕ አስተዳደር ላይ የጣሉትን ተስፋ የሚያሳጣ ተቃውሞ እንደገጠማቸው ተሰምተዋል። የአሜሪካ ስቴት ዲፓርትመንት በመስከረም ወር ያወጣውን ሪፖርት ተመርክዞ የአስመራው መንግስት ምላሽ ሰጥቷል። በምላሹም በትራምፕ የስልጣን ዘመን የወጣውን ሪፖርት ተቃውሟል። ሪፖርቱ ኤርትራ ተማሪዎችን በኃይል የጉልበት ብዝበዛ ላይ ታሰማራለች፣ ብሔራዊ ወታደራዊ ግዳጅን የተወጡ ወጣቶች ከቦታ ቦታ እንዳይንቀሳቀሱ መገደባቸውንና ይህም ውሳኔ ሊነሳ ይገባል፣ በኤርትራ ያለው ነባራዊ ሁኔታ ለአሜሪካ ኢንቨስትመንት የማይመች ነው የሚል ጠንካራ ይዘት ያለው ሀሳብ በውስጡ ይዘዋል። ይህንን ተከትሎ የአስመራው መንግስት በማስታወቂያ ሚኒስተሩ የማነ ገብረ መስቀል በኩል ግልጽ ምላሽ ሰጥተዋል። በምላሹ የዩኤስ ስቴት ዲፓርትመንት በመስከረም ወር ይፋ ያደረገው ሪፖርት ላይ ስለ ኤርትራ ያቀረበው ሀተታ በብዙ ስህተቶችና በተዛቡ የፖሊሲ ትርጓሚዎች የተሞላ ነው ሲሉ አጣጥሎታል። የአስመራው መንግስት በዚህ ምላሹ ሪፖርቱ በቂ መረጃ ያልያዘና አሁናዊ የኤርትራን ሁኔታ ያላወቀና ያላገናዘበ ከእውነት የራቀ ሀተታ ያለበት ነው ሲል መልሰዋል። የማነ በኤክስ ለጥፋቸው በተሳሳቱ መረጃዎች ላይ መሰረት ሆነው ከአሜሪካ በኩል ይፋ የሚሆኑ ሪፖርቶች በትራምፕ አስተዳደር መላ ይበጅላቸዋል የሚል ተስፋ አለን ሲሉ መንግስታቸው አሁንም በትራምፕ አስተዳደር ተስፋ እንዳልቆረጠ ገልጸዋል። ይህም ሆኖ ኢሳያስ በነጩ ቤተ መንግስት ያላቸው ተስፋ አስተማማኝ አልሆነም ቋሚ ተቃዋሚዎች በቤተመንግስቱ ዙሪያ አልጠፉም የአሜሪካ ስቴት ዲፓርትመንት ይፋ ያደረገው ሪፖርት አያይዘው ምላሽ የሰጡት አሜሪካዊው አምባሳደር ቲቦር ናጊ የኢሳያስ መንግስት ከእውነቱ ማብለጥ አይችልም ሲሉ ዝተዋል የቀድሞው የአሜሪካ አምባሳደር በኢትዮጵያ የአሁኑ የአሜሪካ ስቴት ዲፓርትመንት የአፍሪካ ጉዳዮች ምክትል ኃላፊ አምባሳደር ቲቦር ናጊ የአሥመራው መንግስት እንዲወገድ አበክረው ከሚሰሩ ባለስልጣናት አንዱ መሆናቸው ይታወቃል። ኤርትራ ለረጅም ዓመታት ከአሜሪካ ጋር የነበራትን የፖሊሲ ተቃርኖ ለማስታረቅ በፕሬዝዳንቷ በኩል የታየው አዲስ አቀራረብ በትራምፕ አስተዳደር የተጠበቀውን ያክል በጎ ምላሽ አለማግኘቱ የአሥመራ ባለስልጣናትን ያበሳጨ ግን ደግሞ አሁንም ተስፋ ያላስቆረጠ